እየደረሱብኝ ነው እኔ ማንንም አላማ እየደረሱብኝ ነው። ነገር እንዴት ይበላችሁ። ይሄ እግዚአብሔር ሀሜት በሽተኛ ነበረች። ታማ ነበረ፣ እየማቀቀች ነበረ። ከመጮ ከበሽታሽና ከመማቀቅ አገግመሽ፣ ስለሰው ተራቢና ፈራጅ ያደረገሽ አንችን ደሞ ማንሽ? ሊያ፣ ደግሞ እኔ ሊያ፣ አንችን አልናገረሽ። አንችን ለሊያ ይሄን መልእክት አድርሱልኝ። ቅረጽ። ሊያም ስሚ፣ ከዚህ በፊት እኔ አንቺን እንደዚህ በአሽሙር ስትናገሪ ስትናገሪ አይቼዋለሁ። ቪዲዮሽን ባይዘባይ ማልናገርሽ እዚጋ ወጥቼ የማልሰድብሽ ማለት ነው። ምንም ቢሆን ያን ጊዜ በስልክ አውርተናል። ብዙ ነገሮችን አውርተናል። ታውቂያለሽ። አሁን እዚጋ ምንሽ ማድረግ አይጠበቅብኝ። ብዙ ነገሮችን አውርተናል። ብዙ ነገር ተባብለናል። ገባሽ? እኔ ደግሞ በዛን ጊዜ የነበረውን ነገር ምረሳ ባለ ሴት አይደለሁም። ባለጌ ጊዜ አይኑ ጸባለሽ ከቤታዩ ጋር ተጣልተሻል። ከቤታዩ ጋር ስለተጣላሽ ደግሞ ለቤታዩም ለአንቺም ወገኖ ወገኑ ሁለታችሁንም ምንም ማድረግ ስለማልችል ዳር ራሴን አውጥቼ እያየሁ ነው የሚፈጠረውን ነገር። እንደውም አብዛኛውን ጊዜ ቤታን ታይ ነው የምላት። ታይ ታይ በቃ ይረጋጋ ነገሩ። አንቺንም ደውዬ ታይ ብዬሽ ነበር፣ የምታስታውሽ ከሆነ ደውዬ ሊያ ይሄ ነገር ይቅር ታረቁ ብዬ መጀመሪያ አንቺ ዩቲውብ ላይ ወተሽ ቤታን ከመሳደብሽ በፊት እኔ ደውዬልሽ ነበር፣ አናግሬሽ ነበር ታይ ያ ይሄ ነገር ስድቡ ይቀር፣ መሰዳደቡ እናንተ የተማማቾች ናችሁ እና ብዬ ናገሮች ነበር። ገባሽ? እንደ ትክክለኛ ሰው ጭንቅላት እንዳለው ሰው እኔና አንቺ በስልክ አውርተናል፣ በጣም ብዙ ነገር አውርተናል። አንቺ ዛሬ ከቤታዊ ጋር ስለተጣላሽ እኔ ለማብሸቅ ሊሆን ይችላል፣ እኔ ከእሷ ጋር ስለሆንኩኝ ምናልባት እኔ የተቀየርሽብኝ ሊሆን ይችላል። አይመለከተኝም፣ ግን አትድረስሽብኝ። ስላልደረስኩብሽ ስላልደረስኩ ብሽ እንዳትደርሽብኝ። ገባሽ? ከደረስሽብኝ ግን በጣም በጣም ብዙ የሚደባበሩ ነገሮች እንናገር ይችላለሁ። አንቺን ደግሞ እንደዚህ አይነ ነገሮችን መናገር አልፈልግም። የማልፈልገው ያን ጊዜ ትንሽም ቢሆን አብረን ያሳል ያወራናቸው አብረን ደግሞ ለእኔ ትንሽ ቢሆን ቆመሽልኝ ስለነበረ ለዛ ክፉ ቃል አንቺን አልናገርሽም። ገባሽ ቆመሽልኝ ነበረ። ጥሩ ነበርሽ ለእኔ። ዛሬ ከቤታ ዩጋ ስለተጣላሽ እኔ ከቤታ ዩጋ ስለሆንኩ ነው ይሄን ነገር ልትናገር የቻልሽው። አይ ነው እንጂ አንቺን የምትናገር ሰሆንሽ አደለም። ስለዛ ረፊ በክብር ነው የምነግርሽ የአሽሙርም ሊሆን ይችላል፣ ምንም ሊሆን ይችላል። ምንም ከኔና አንቺ በፍጹም እንለያያለን። እንደዚህ የሚያስፈልሽ አንድም ነገር የለም በመካከላችን። ስለዛ ስነስርዓት በቃ ተከባብረን እንደዘበሩ ለሩቅ ማልናገርሽ፣ አሁንም ደግሞ አለው ቆመሽልኝ ነበረ፣ በሰዓቱ ተከራክረሽልኝ ነበረ። በምንም አይነት ጌዝ ይሁን ወይ ደግሞ ተቃራኒ ሆነች ለመቆም ያኔ ከሮማን ጋር ስለተጣላሽ ሊሆን ይችላል አላቅ። ምንም በምንም በምንም ቆመሽልኛል፣ ተከራክረሽልኛል። እንደዚህ አይነት ሰው አደለሽ ብለሻል። ምን አይነት ሰው እንደሆን በስልክ ስታወረኛ ታቂኛለሽ። ምን አይነት ማሽቃብጥ፣ ማለቀልቅ ምናምን አይነት ፐርሰናሊቲ እንኳን ያለኝ ስቤት አደለሁ ታቂ ያለሽ እሷ እንኳን ቤታ እንኳን ስትናገር በማልገብች። አንድ ቀን ክፉ ነገር ተናግረሽ አላቅ። አንድ ቀን አሽሟጥጭም አላግጭም ምን ብዬ አላቅ። ሪስፔክት አድርጌሽ ነው አሁንም ማወራሽ። ሪስፔክት ባለው መንገድ ነው። ሊያሹ ሪስፔክት አድርጌ ነው ማወራሽ። የዛን ጊዜውን ነገር ስለማስታውስ ስለማረሳ፣ ደነስ ስላልሆንኩ ጭንቅላት ስላለኝ ገባሽ። የዛን ጊዜ የተፈጠረውን ነገር ጭንቅላት ስላለኝ የነበረውን ነገር ያወራነውን ነው ያማከርሽኝን፣ የተመካከርነውን ነገር ስለማረሳ ገባሽ። ጭንቅላት ስላለኝ ደደብ ስላልሆንኩ ክፉ ነገር አልናገርሽም። ኦኬ፣ ለዛ ነው አልናገርሽ እንጂ ወይ አንቺ ፈረችሽ ወይ አንቺ ምን ታመጭብኛለሽ? ምናም ብዬ አይደለም ለተናገርሽው ንግግር መልስ ማልሰጥሽ ይዘ ወይ ምንም አታመጭ። ለተናገርሽው ንግግር መልስ መስጠት ችላለሁ፣ ግን መልስ ማልሰጥሽ የዛን ጊዜውን ነገር ስለማስታውስ እና ጭንቅላት ውስጥ ስለማስበው ነው። በሪስፔክት አሁን እዚህ ጋር የምነግርሽ ማለት ነው። እና ሃቭ ሰም ሪስፔክት ፎር ዮርሴልፍ እና ሊድሚ ያለው ይሄን ነው ልሽ ምችለው። በቃ ሊድሚ ያለው የራስሽ ጣጣ። ከእሷ ጋር የተጣላችሁት የራስሽ ጣጣ የእሷም የቤታም ጣጣ የቤታ ጣጣ ነው። አይመለከተኝም ብዬ ዳር የወጣሁት ያላሽቃበት ኩቲ፣ አብረን ያወራን የነበረውን ነገር ስለማስታወስ ነው ኦኬ። ለዛ ነው በቃ ይህ ነው ልልሽ የምችለው ይህ ነው ልልሽ የምችለው በቃ፣ ይሄ ነው ላችሁ የምችለው እንቁርቲ፣ እንቁርቲ የውላችሁ እኔ እንቁርቲ ተናግራት አለው ተናግራትም አላውቅም ነበረ። ብቻ እንዴ ልበላችሁ በጣም ሽ አድርጋኝ ነው መናገር እንፈልግ ያደለም። ባይ ዘ ወይ ስድብ ምናምን መሳሪያ እንፈልግ ያደለም እና የተፈጠረው እና መልስን ባልሰጣችሁ ደግሞ በጣም ምንቃችሁ ሰዎች አላችሁ ወይ ካፋችሁ በሚወጣው ነገር እና በቆሻሻ ማንነታችሁ ምንቃችሁ ሰዎች አላችሁ።

ስጠላሽ ስጠላሽ ስጠላሽ በጣም ም ጠላሽ ፎሎ አላረግሽም። ርስ እ አንትና ልጅ ፎሎ አረጋት ነበር። ባይዘ ማነው ፎሎ አላረጋትም ነበር። እንትና ነው። እቺ ማናት? ዝርክር ፎሎ ማረገው ሰው ነበር። ፎሎ ማረጋቸው ሁለቱ ነው

ይሄ ቆሮቆሮሽ፣ ታጠቢ፣ ታጠቢ። ይሄ ፎከት ጥሩ አይደለም፣ ታጠቢ ፎከትሽን እየፎከትሽ ይሄ

መሬት እየተወለወለበት ናም ጭቅት ብሎ ጭቅት ብሎ የምታደረግ ይህማን አለ እሱን። ፕሌስ ቀይሪው። አሜሪካ የምትኖሪ ከሆነ እንደምታወሪ ብር ካለሽ አትሊስት ደህና ነገር አድርጊ ጸጉርሽ ላይ ያው ታጠቢ፣ ቆርቆሮሽ እንዳጠቢ መኪና ውስጥ ቁጭ ብለሽ ብለሽ እንደ በሬ በቃ ብለሽ ለፍልፍሽ አጓርተሽ ነገር ምንም አይደለም። እኔ የምልሽ ምንም አለልሽ፣ በቃ ፕሊዝ ጸጉሽን ቀይሩ ፕሊዝ። በቃ በቃ ሳይሆን ይሻላል አይደል? ሪከርድሽ እኔ ባይ ዘ ወይ አንቺን ፎሎ አላደርግሽም። ባይ ዘ ወይ አልፈምስ ያለሽ ነፍስ ማለት አንቺ ነሽ። አልፈምስ ያለሽ ነፍስ፣ የተንከራተቶች ነፍስ፣ አልፈምስ ብላ እየተፏቀቀች ያለች ነፍስ፣ አልፈምስ ብላ መሬት ላይ የምትታሽ ነፍስ አንች ነሽ እና እኔ አልሰድብሽ መሬ እኔ በጣም ሬስፔክት አለኝ ለራሴ ሬስፔክት አለኝ። እንዳንቺ ጋጠወጥ ልቅ ይህ ጎዳና መንደሪ አይደሉም። እባክሽ አለኝ ለራሴ በሴትነቴ በጣም መንደሪ ብሎ ያልሽፋራ ሽ ፋራ ሰገጤ አንችላለ አዲስ አበባ ልጅ ደግሞ እንዳንች። አንቺ ከየት አባሽ ነው አዲስ አበባ ልጅ? አንቺ ቆሻሻ! ወይ አታምሪ ወይ አታፍሪ ወይ ስነ ስርዓት የለሽ ወይ ስነ ምግባር የለሽ።